ሰላም ስለምንፈልግ ነው። ትንሽ ጊዜ ለማ ተረዱኝ፣ አይደለም እሺ? ተረዱኝ ው ምን እንደሆነ ታውቃለህ። በቃ ትንሽ ሰላም ማግኘት እፈልጋለሁ እና ለዛ ትንሽ እረፍት ማድረግ እፈልጋለሁ። እኔንም ተረዱኝ።

ያለውን ችግር እናንተ ታውቁ ያለን እንደ ለምድም ደግሞ አትረዱኝ በኖራችሁ። አሁን ደግሞ ሰዓት ይሄ የገብኝ ነው። ቢሆንም አስቢበት። ሁሉም ነገር ይቅር በቃ ከቤት ወጣት ማለት ነው። በቃ ትንሽ ለትንሽ ጊዜ ሰላም ማግኘት አለብኝ። እዚህ ስንደርስ በቃ እኔ የምር በጣም ፈራ ነው

መሄድ አለብኝ። ሰላም ይ በቃ ከፈል ከዛ ቤት እንውጣ። ቤት ለንለትጣ ሌላ ቦታ እሱም አያውቅም። የትም ብሄድ እኮ ዞሮ ዞሮ ያገኘኛል። በዛ ማሰብ አልፈልግም፣ ስለ እሱም መስማት አልፈልግም። ጭራሽ ስለ እሱም መስማት አልፈልግም ለትንሽ ጊዜ

ስትለይም ቡቤ ስትለይ፣ በቃ እኔ እንደዚህ አልመሰለኝም። የምር በቃ እንዴት አድርገን ነው? እሺ አሁን እንዴት ምን ነው? እኔ እዛ ምናምን ከዛም እኔ እንደረሰኝ ምናምን እንደጀመረ መጣሉ ባባ አንተን ስለለመደ

እሺ ሰላም ኢ አዳምጥኝ፣ አዳምጥኝ፣ እመጣለሁ። ተመልሼ እመጣለሁ። ሰላም ለትንሽ ጊዜ ለትንሽ ጊዜ ነው። ሰላም እመጣለሁ። ሰላም እመጣለሁ እና አንቺ ምን ነው? እሺ ነው እመጣለሁ፣ እመጣለሁ። በቃ በቃ እመጣለሁኝ እዚ በይ በቃ መመለስ አልፈልግም። ወደ ኋላ መመለስ አልፈልግም። በእናታችሁ እኔንም ተረዱ። መመለስ ስላልፈለኩ ነው ወደ ኋላ ሰው ያናል። በእናታችን በቃ የምሄድ አለብኝ ለትንሽ ጊዜ። ሰላም ተረጅኝ፣ አደራችሁን። ጊዜ ሰላም አግኝቼ ልምጣ

ባልሽ ነገር ባለልክ? አረ እባክህ፣ እኔም አውቀዋለሁ። ለምን ልጆችን ይዘሽ እንዴት እንዲታረግ ያለሽ አላሳዝንሽም? እኔ ምን ማለት ነው? ልጁን ይዞ መሄድ ማለት ገና አንድ ፍሬ ጨቅላ እኮ ነው። ምን ማለት ነው? ለምን

ይገባካልን? ሚስትህ አይደለው? አልፈታሽኝም። በቃ ፈትቻለሁ። ፍርድ ቤት እስካላጸደቀ ድረስ አንቺ ከዚህ ቻለ መሄድ መብት የለሽም። ቢ ቦታ የለህም። መብት የለሽም። ናውም እንደዚህ በመሆን እንኳን አይደለም። ናውም እንዲህ በመሆን አይደለም እኮ ለጸባይ ነገርኳት።

የማልሰማ መሰለሽ አይደል? ሰማክ። ምን እንቀይር ነው? በፍጹም አትሄጃትም። በፍጹም አይደለም። በስርዓት ይበቃኛል። ወንድ የሆነ ወንድ አይደለም። ስማ እንደዛ ያለ እንደዚህ በፀባይ ታገስኩሽ እስከ ዛሬ ይበቃኛል። ከዚህ በኋላ ማለክስበት ጊዜ የለም። ግን ደግሞ ወንድ ኮንሽስ ረግጠሽ ትሄጃታለሽ? አይደለም ናሂ፣ ለምን መግባት አይደለም ሚስቴነሽ መብት አለኝ አንቺ እንዳትሄጂ ማረግ። እባክህ አልፈታሽኝ። ሚስትነት ዛሬ ነው ሊታወቅ? ዘርበ ላይ ነው መብት የለሽም። ሰላም አውሩ አውሩ

ውሳኔሽ እኮ ትክክል እኮ አይደለም። ታዲያ ውብዬ ከሀገር መውጣት አንቺ ተደብቀሽ መሄድሽ ነው፣ ግን ደግሞ ፈጣሪ አጋለጠሽ። ናሂ ነግራለች እኮ እንደምትሄድ ነግራለች። ምን እየሆንክ ነው? ልጄን ይዛ ወደ ውጭ እንደምትሄድ እኔ አልነገረችኝም። በቃ ዛሬ ምን እየሆንክ ነው? ነው ምን እየሆንክ ነው? በቃ ነገርኩኝ እኮ ናውሜ። ውብዬ እባክሽ እራስሽን አረጋግ። እኛ አንቺን ማስጨነቅ ፈልገን እኮ አይደለም፣ ግን ውሳኔሽ እኮ ትክክል አይደለም። ወይ አልፈልግም፣ በቃ ሄዱልኝ። ውሳኔ የሚጠቅመኝም የሚጎዳኝም እኔ ነው አይደል? በቃ ሄዱልኝ። ቡይ አልፈልግም፣ ነው አልፈልግም። በቃ እኔ ላያችሁ አልፈልግም። ይሄ በተለይ ይሄን ሰውዬ ላይ አልፈልግም። በቃ አሁን ምን ነው

የመጥሪያ ወረቀት ሲመጣ እራሴ ይመጣል። አሜን ብዬ ከዛው እንደ ማምለጥ አይደለም እኮ ናይ፣ አይደለም እንደ እኔ በጸባይ ነው እኮ ነው፣ አሁን በግድ ነው።